ታይምሮ አይጠፋም ያንቺ ትዝታሺ በፍቅር አየርና ምድረሽ መድረሽ ለሁሉም የሚስማማ የደግ ምሳሌ ውብ ዓለምን ባማ ምድርሽ ደጉ የሚለማ ምድርሽ ደጉ ታሪሽ በልጆችሽ መኖርን መርታለን ሳንለይሽ፣ ፍቅርሽ በልባችን የሚኖር ማንም አይለየን ካንቺ ከሞት በቀረ በቀረ የአያት የቅድማ አያት ታላቅ ቅርስ ጎራ ደጋሻቸው ሲታወስ በቅኝ ያልተገዛሽ መሬታችን ነፃነት ነው ክብራችን የጀግንነታችን ነጻነት ነው ክብራችን የጀግንነታችን